ሰበር ዜና ዘመቻ አንድነት የጎንደር ግንባር ረፋድ አራት ሰዓት ጀምሮ አምስተኛ ቀኑ በያዘው ዘመቻ አንድነት የጎንደር ግንባር ውጊያ ድሎች በጎንደር ከተማ አስተዳደር ጣዳ ክፍለ ከተማ ዘልቆ በመግባት ብርቱ ውጊያ ያደረገው የአማራ ፋኖ አንድነት በጎንደር የጎንደር በጋሻው ክፍለ ጦር ለ26 ሰዓታት አድማሱን እያሰፋ እና እያጠበበ ቀጥሎም አምሽቷል። በጎንደር ከተማ ደቡብ ምስራቅ አቅጣጫ ደቡብ አቅጣጫ በቀጠለው አውደ ውጊያ በጠዴ ከበባ ስር የነበረውን ጠላት ለመታደግ ተልዕኮ የተሰጠው የጠላት ኃይል ከጎንደር ከተማ ማረሚያ በረት አቅጣጫ በመነሳት አምቦ በር ከፍተኛ ከጀርባ ለመቁረጥ እየገሰገሰ መሆኑን በመረዳት ከቀኑ ስድስት ሰዓት ጀምሮ ለቆረጣ የወጣው ጠላት በመቁረጥ እስከ ምሽቱ ሶስት ሰዓት በሚገባ ተገርፎ ሞትና ቁስለኛ አዝረክርኮ የተረፈው እግር አውጭኝ ብሎ ጎንደር ገብቷል። የተደመሰሰው ሰባት የቆሰለ አስራ አንድ ሆኖ ተጠናቋል። በተመሳሳይ በጎንደር ከተማ ምስራቅ አቅጣጫ ስሆሩና ውግሎ በተሰኘው ልዩ ቦታ የነበረ ውጊያ ቁጥሩ ለጊዜው ባልታወቀ ጠላትና ሙት እና ቁስለኛ ሆኗል። በማዕከላዊ ጎንደር ዞን ወገራ ወረዳ አምባ ጊዮርጊስ ከተማ ዘልቆ በመግባት ጥቃት ማድረስ የቻለው የጎንደር በጋሻው ክፍለ ጦር ምስጋና ዋጣኔ ብርጌድ ሰብአዊ እና ቁሳዊ ኪሳራ በጠላት ላይ የደረሰ ሲሆን የተረጋገጠ መረጃ ሲደርሰን እናሳውቃለን። በምዕራብ በለሳ ወረዳ አስራ ሶስት የአገዛዙ ሚኒሻዎች በዘመቻ በአንድነት ወታደራዊ ጫና ምክንያት እጃቸው ለአማራ ፋኖ አንድነት በጎንደር ሰራዊት በመስጠት ጠላትን መልሰው ለመዋጋት ዝግጁ መሆናቸውን አረጋግጠናል። አሳፋሪ የአገዛዙ ተግባር በምንጃር ሽንኮራ ወረዳ በዓለም አቀፍ ደረጃ ብቸኛ የሆነው በዓመት አንዴ በዕለት ሰንበት በጾመ ሁዳዴ እኩለ በታላቅ ደረጃ የሚከበረው የሳማ ሰንበት የደብረ ዘይት በዓል ለማክበር ከተለያዩ ሀገሪቱ ክፍል የኦርቶዶክስ ተዋሕዶ እምነት ተከታይ በዛሬው እለት በቀን 14 ሰባተኛው 2017 ዓመተ ምህረት በብዛት በገዳሙ በሚገኝበት ሳማ ቀበሌ ጉዞ ያደርጋል። ታዲያ የኦርቶዶክስ እምነትና ለአማራን ለማጥፋት አልሞና አቅዶ ሥራዬ ብሎ የተያያዘው ቤተ ክርስቲያን በመዋረድ በሚያጋጥለው የቤተ ክርስቲያን አባቶች የሚገለው ብሎም በጾም ቤተ እርድ የሚያርደው እምነትና ማራ ጠሉ የአቤ መከላከያ ሰራዊት ዛሬ በአሪቴ ከተማ ወደ ገዳሙ የሚጓዙ አማሮችን አረንጓዴ፣ ቢጫ፣ ቀይ ቀለም ባንዲራ አስረክብ ያደረጉ እና መስቀል በደረታቸው ያደረጉ የእምነት ተከታዮች ባንዲራውን በመንጠቅ በመርገዝ ፀያፊ ተግባር መስራቱን የአይን አማኞች ከቦታው በቁጭት መረጃ የሰጡ ሲሆን በጣም ያበሳጫቸው እና ከወንበዴው እምነት ጠል የጥልቁ የስድስት ስልሳ ስድስት መንፈስ ተከታይ ያብሉል መከላከያ ሰራዊት ከአንገታቸው መስቀል አስወልቀው በማለት ለማስገደድ ሙከራ ያደረጉ በመሆናቸው በዚህ የተበሳጨው ወጣቶች በእምነታችን አንደራደርም፣ ባንዲራችንንም አንሰጥም፣ ማህተብ እና መስቀላችንን አናወልቅም፣ መስቀላችን የሚወልቀው አንገታችን ሲቀላ ነው በማለት በአረርቲ መናኸሪያ አካባቢ በጠዋቱ ከፍተኛ ሁከት መፈጠሩ ከቦታው መረጃ ደርሶናል። እንዲህ ሀገር አስተዳድራሉ የሚለው መንግስት ከመንግስት ልዕልና ወርዶ እንደ አልሸባብ እና በውሃራ ሽብርተኛ መሆን ዓለም እንዲያውቀው በሰፊው። ይህ ፀያፊ ተግባር ሊወገዝ ይገባል። ድለት ተገፋው የአማራ ህዝብ ለአማራ ፋኖ ያሸንፋል። ነጻነታችን ከተባበረ አማራዊ ክንዳችን እናስረክባለን። ዘመቻ አንዲነት የአራተኛ ቀን አምስተኛ ቀን ዘመቻ አንድነት አምስተኛ ቀን የጎንደር ግንባር ሁነቶች መጋቢት 12 2017 ዓ ም በሁሉም የአማራ ግዛቶች የጀመረ ዘመቻ አንድነት የአማራ ፋኖ ወታደራዊ የአንድነት ነጻነት ንቅናቄ አያሌ ድሎች እየተጎናጸፈ መሆኑ ይታወቃል። የአማራ ፋኖ አንድነት በጎንደር በጎንደር ግንባር ነጻ የወጡ አካባቢዎች መልሶ እያደራጀ በተጓዳኝ የተመረጡ ወታደራዊ ማጥቃት እየፈ የተፈጸመ ነው። ከጎንደር ከተማ ቅርብ ርቀት የምትገኘው የአምቦበር ከተማ ጠላትን በማጥቃት የተቆጣጠሩ የጎንደር በጋሻው ክፍለ ጦር፣ ጎንደር ብርጌድ፣ ቴዎድሮስ ብርጌድ አጼ ፋሲል ብርጌድ፣ ቃኘው ብርጌድ፣ ይታያል ብርጌድ፣ አጥናፉ ብርጌድና ሌሎች ተጨማሪ ብርጌዶች በጥምር አስደማሚ ተጋድሎ በማድረግ መቆጣጠራቸው ተረጋግጧል። ለ26 ሰዓታት የነበረው የቀጠናው የውጊያ ንቅንቅ በሰባት ሙትና ሙትና 11 ቁስለኛ አዝረክርኮ ማጫር ቦበር ውጊያ ሲሆን ዳማ ዳዊት ወይንዬ ውዛባ አካባቢ ከጠላት ነጻ በማድረግ በፋኖ የበላይነት ተቋጭቷል። በወገራ ወረዳ አምባ ጊዮርጊስ ከተማ ሰብሮ የገባው የአፋአጎ የጎንደር በጋሻው ክፍለ ጦር የምስጋና ጣኔ ብርጌድ በጠላት ላይ በወሰደው ኦፕሬሽን በዘጠኝ የተደመሰሰ፣ ሶስት ቁስለኛ መሆኑ ተረጋግጧል። በተለያዩ የጎንደር አካባቢዎች የዘመቻ አንድነት ወታደራዊ ንቅናቄ እንደቀጠለ ነው። ውድና የተከበራችሁ ቤተሰቦቻችን፣ ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ ሽር